ማሻላህ ብለናል እንግዲህ ጀማልና ሀዋ ዛሬ እንግዲህ ይበል ያሰኛል እንዴ የፍቅር ቤተሰብ ብንላቸው ማጋነን አይሆንም ምንም አይወጣላቸው ማለት ነው በቃ እንደዚህ ቀጥሉ በጣም ደስ ይላል በቃ በአበባ ሸብርቃቸው አበባ ሆናችኋል ከነ ልጆቻችሁ ማለት ነው ዋው ብለናል አሰላሙ አለይኩም ወራህመቱላሂ ወበረካቱ ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ የቻናል ላይ ቤተሰቦች ሁላችሁንም ሰላም ሰላም ብያለው። እያላችሁበት የአላህ ሰላም ታናዝነት አይላችሁ። ውድ የኔ ቤተሰቦች ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር አድርጉኝ ማለት ነው፣ አይከፈልበትም። ነባር ቤተሰቦቼ ቪዲዮን ላይክ ሼር እያደረጋችሁ አበረታቱ ለማለት ወዳለው። ውድ የኔ ቤተሰቦች ዛሬ እንግዲህ ሰሞኑን እነጀማልን በቃው በቃ ውቅጥቅጥ ቅጥቅጥ እያደረግናቸው ነበርና ዛሬ ደግሞ በፍቅር ተሞልተው መጥተዋል፣ ማለት ነው። ይበል ያሰኛል። እንደው መሻላ ለማለት ፈልጌ ነው የመጣሁት። በቃ ዛሬ የመጣሁት ላመሰግናቸው ነው ማለት ነው። በመጥፎ ስራቸው ብቻ ሳይሆን መውቀጥ ያለብን በቆንጆ ሁኔታ ሲመጡም ደግሞ ቆንጆ ነገር እያልን እና ቆንጆ ነገር እየተነፈስን ቆንጆ አስተያየት እየሰጠናቸው ልናበረታታቸው ግድ ይላል ማለት ነው። እና መሻላ ብለናል። በጣም ነው ደስ የሚለው እንደዚህ አብባችሁ ፏ ፍክት ብላችሁ ስትመጡ በቃ ከእናንተ ጋር የሚሄድ ቪዲዮ እንዲህ እንዲህ አይነቱ ነው። በጥቅሉ ስነግራችሁ ጀማልና ሀዋ በጥቅሉ ደጋግሜ ደግሜ ደጋግሜ የምነግራችሁ ቢኖር እንደዚህ አይነት ነው ከእናንተ ጋር የሚሄደው ማለት ነው። ይኸው በቃ ዛሬ ፍክት ብላችኋል። አበባ መስላችሁ ነው የመጣችሁት። አበባም ይዛችሁ አበባ መስላችሁ ነው የመጣችሁት ማለት ነው። ይበል ብለናል እንግዲህ አሚቴንም ው አሚቴንማ በቃ እናንተ ሁል ጊዜ ሻንጣ ጎተትን ዛሬ ሻንጣ ጀምትና ዝጎተትኩት ዛሬ ሀዋ ጎተት የተባባላችሁ አሚቲን ራሱ ይዛቸው አጠፍታቸው ነበርና እና ያው እንግዲህ ደግመን ደጋግመን ነግረናቸዋል። በነገራችን ላይ አሚቴን ይዛችሁ ስትመጡ ነው የምትደምቁት ብለን ብዙ ጊዜ አስተያየታችንን እየሰጠናችሁ ነበርና ዛሬ እንግዲህ በሰጠናቸው አስተያየት ምክንያት እንግዲህ ምክንያት እንበለው ወይም ማይነት እንበለው በሰጠናችሁ አስተያየት እንግዲህ እናንተም ደግሞ አክብራችሁን እኛም እንደምንወዳችሁና እንደምናከብራችሁ እናንተም ወዳችሁና አክብራችሁን ባልናችሁ መሰረት እንግዲህ ደስ ለእኛ ደስ የሚለውን ቪዲዮ ከልጃችሁ ጋር ብቅ ብላችኋል ማለት ነው። ማሻአላህ ብለናል። ሀዋ ቡና እየጎዘጎዘች የምትመጣ በቀንና አሚቲን ይዛ የምትመጣ በቀን ነበር የናፈቀን። በነገራችን ላይ ዛሬ ባልናችሁ መሰረት ከች ብላችኋል። በቃ ለእናንተም ሆነ ለእኛ የሚሄድ አብሮና የሚስማማ ቪዲዮ ዛሬ ስለሰራችሁልን እጅጉን እናመሰግናለን። እንግዲህ የፍቅር ቤተሰብ ወይም በፍቅር የተሞላ ቤተሰብ ብንላችሁ ማካበድ ወይም ማጋነን አይሆንም ማለት ነው። እውነትና እውነት ብቻና ብቻ ነው። ደስ ይላል። የምር ዛሬ ፍክት ትፋፈካ ስላላችሁ በጣም ደስ ብሎኛል። እኔ ለራሱ ገና ቪዲዮዋችሁን ላይ ብትስል በጣም ነው ደስ የሚለው። እንደው በቃ ከውጭ ራሱ ሲያዩት ሀብኔሉ ሲያምር እና እንደዚህ አይነት ቪዲዮ ብትሰሩልን ሁልጊዜ ደስ ይላል ማለት ነው። በነገራችን ላይ ዩቱቡ በሙሉ በቃ ተፈረካከሱ፣ ተጣሉ፣ ተደባደቡ፣ በቃ ሻንጣ ጎተተ፣ ሻንጣ ጎተተ እንዳለ በቃ በውሸት የተሞላ በቃ እንዳለ። አንድ አይነት ስራ ስሰሩ ደግሞ ውስ ያስጠላ። የምር አሁን ሰሞኑን ተፈረካከሱ ነው፣ እነ ሚፍታ ጋር ብመጡ ተፈረካከሱ ነው፣ እዛም ትሄዱ ተፈረካከሱ ነው። ነጀማል ጋር ሰሞኑን የሚሰሩ ቪዲዮ ራሱ ተፈረካከሱ፣ ሻንጣ ጎተተ፣ ቻስ ወጠዋት፣ አባረርኳ ይሄ ቪዲዮ በጣም ነበር እና ነበረን ዛሬ ግን ደስ በሚል ቪዲዮ ስላመጣችሁ እጅጉን በጣም በጣም በጣም እናመሰግናለን ለማለት ወዳለሁ ማለት ነው እና ይበል ያሰኛል። ይበል በቃ ዋፍክት ብላችሁ ቀጣይ ደግሞ ያው ሀውቲ ቡና ጎዝጉዘሽ ስትመጪ መቼም ይሄድብሻል፣ ያምርብሻል። ቀጣይ ደግሞ በዛች በጀበናሽ ቡና እና በረከቦት እንደምትመጪ አንጠራጠርም ማለት ነው እና ዛሬ በጥቅሉ በጣም ተመልካች ተደስቶባችኋል። በጣም ተመልካች በቃ ይህስተ ዛሬውንም እንግዲህ ሻንጣ ስጎተትኩት ሻንጣ ስጎተትኳት ከቤት አባረረኝ። ውጣለችኝ ሁለተኛ ሚስት አማረኝ መለገሌ እኔ ሚኒስከርት ልለብስ ነው። እሱ ባለ ዳሌ አይቶ ነው ስራ አልኩ እያለ ዳሌ ሲያይ ውሎ ነው የሚመጣው። እኔም ዳሌ በቃ ማውጣት አለብኝ። ይሄንን በሉና እየነፉ ቂጥ ላይ መድረግ ምናምን እጡት ላይ ሀውዬ በቃ ስሱን እርሹ እሱሱን በቃ ጥለው ዛሬ ዝንጥ ባለ ቪዲዮ ስለመጡ እጅግ እናመሰግናለን። ጥሩ ነገር ይዘው ሲመጡ መቼም ያለ ማመስገን አይቻልም። ጥሩ ነገር ይዘው ሲመጡ እናመሰግናቸዋለን፣ እናበረታታቸዋለን። አንዳንዴ ደግሞ ወጣ ያሉ ነገሮችን ይዘው ሲመጡ ደግሞ መቀጥቀጥ። ምክንያቱም መጥፎ ነገር ይዞ ሲመጣ አንድ ሰው በቃ መለስ ካላደረጋችሁት ከሰቃችሁ ወይም ሌላ ዝም ብሎ ውስጣችሁ እያረረባታችሁ ሌላ አስተያየት የምሰጡት ከሆነ በዛው በመጥፎው ስራ ይቀጥላል ማለት ነው ያ ሰው። ስለዚህ ግደታ መጥፎ ነገር ሲሰሩ ይህ እነሱን በቃ እንዲህ እንዲህ ነገር አታድርጉ ብሎ ሀሳብን መስጠት እውነት ነው። ለነሱ የሚያስቀይም አይደለም፣ ለነሱ ትምህርት ነው። እንዳውም ለነሱ ጥሩ ነገር ነው ማለት ነው። ቆመው ይገነዘባሉ፣ ያስባሉ። ኮሜንታተሮች ውስጥ ብዙ ነገር የሚለዋሉ የሚሳደቧሉ፣ ምን እነሱ እነሱ መስድብ ሳይሆን ለሰው ልጅ ስድብ ሳይሆን በቃ እነሱን በሚመልስ መልኩ በቃ ይሄን ማለት ይሄንድ ነው ማለት እየተቻለ አንዳንድ ኮሜንታተሮች የምትሳደቧላችሁ ስድብ የማይሰራም ስድብ ሰውን አይቀጣም ስድብ ሰውን አያስተምርም ስለዚህ ባምሮ ቃል በቃ እንዲህ ነው ሲባል ያ ሰው ይመለሳል ስድብ ግን እልህ ነገር ስለሚያስይዝ ባካችሁ ኮሜንታተሮች እንደው ቆም ብላችሁ ሳታስቡ አስቀድማችሁ ወደ ስድብ ባትሄዱ ለማለት እወዳለሁ እና በጥቅሉ ብዙም አላስረዝምባችሁ ይሄ የምስጋና ቪዲዮ ስለሆነ ሌላ ምንም ነገር የምለው ነገር የለኝም። ላመሰግናቸው ነው የመጣሁት። ምክንያቱም ደስ ስላለኝ ነው። ሰሞኑን በሚሰሩት ስራ አስቀይመውን ሳለ ዛሬ ግን ደስ በሚል ቪዲዮ ስለመጡ በቃ መጥፎ ሲሰሩ ብቻ ለመቀጥቀጥ ብቻ ቁጭ ማለት ይለብንም፣ ቆንጆ ሲሰሩም ማመስገን ስላለብን ለዛ ነገር ነው የመጣሁት። ብዙ የምለው ነገር የለኝም። ይበል ያሰኛል። ማሻአላ ፍቅራችሁን ይጨምር ይጨማምርላችሁ ለማለት ወዳለው ሃዋ እና ጀማል በጣም ደስ ይላል ማለት ነው። ቀጣይ ደግሞ ነገ ከነገ ወዳ ይዛችሁልን የምትመጡት ቪዲዮ ደግሞ እንጠብቃለን። መቼም ዛሬ በቆንጆ ጀምራችሁታል። ቀጣይም ቆንጆ ነገር ይዛችሁልን እንደምትመጡ ባለሙሉ ተስፋንን ማለት ነው። በዚሁ ቀጥሉበት። እናመሰግናለን። ውድ ቤተሰቦቼ ሰላም ሁኑልኝ። ባይ ባይ።